በጣም ጥሩ ለውጥ ነው አባዬ። እኔ እሱን መፍታት አልፈልግም። እባክህን አባዬ ይቅር በለኝ ያለኝ፣ እባክህ አስታርቀኝ፣ እኔ እሱን መፍታት አልፈልግም። ያለኝን ሁሉ እሽ ብዬ አብሬው ለመኖር እፈልጋለሁ፣ እባክህን አባዬ። በጣም ጥሩ ለውጥ ነው፣ ቢሆንም ግን ሁለታችሁ ተነጋግራችሁ ፍቱት፣ የኔን ቤት ግን ለቃችሁ ውጡልኝ ብሎ ማስጠንቀቂያ ሰጣ አባቢ ና ደግሞ እንዲህ አባዬ፣ ለምንድን ነው የምለቀው ከዚህ ቤት? ከዚህ ቤት እኮ ብዙ ትዝታዎች አሉ። አዎ ብዙ ትዝታዎች አሉ፣ ግን ደግሞ ቤቱ የእኔ ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታትኝ ማለት ነው። ወደ ቪዲዮ ዛሬ ይዤላችሁ የምታወት ቪዲዮ እንግዲህ ግፈኛዋ ሚስት ትሁትን ነው ይዤላችሁ የመጣሁት፣ እና እንግዲህ ከቤት ልትባረር ነው፣ ልትባረር ነው ማለት ነው። እና በጣም በጣም በጣም አስገራሚ፣ በቀለው እየተበቀላት ያለው እንግዲህ ጋሽ። በጣም ከባድ ነው። አዎ ቤት የለቃችሁ እንድትወጡ እንዴ? ጋሼ፣ እዚህ ቤት ማለቀም ለምንድን ነው ለቃ? ብዙ ትዝታዎች እኮ አሉብኝ፣ ስለዋለች ለጋሼ እዛ ጋሽ፣ ደግሞ አዎ መጥፎ ትዝታዎችም እንዳሉ አስታውሱ። ውጭ ወጣችሁ ጥሩ ትዝታ ማሳለፍ ትችላላችሁ። ቤቱ የእኔ ነው ይላታል ማለት ነው። አባዬ ይቅር አላልከኝም አይደል? ይቅር ማለቱና እኔ የማወራው ነገር እኮ አይገናኝም። ንገሬ ካልሽ ይቅር እምልሽ ግን አይመስለኝም። እንዲህ አባዬ፣ እሱ ይቅር እንዲለኝ አትፈልግም። እውነቱን ለመናገር አንቺ ጥሩ ሚስት ለመሆን ዝግጁ አይደለሽ። እንድትወኝም አልፈልግም። እንዴ እነዚህ እንዴት እንደተናደደች እኮ ብታያት። ማስታረቁ መልካም አይደለም ማለያየቱ መልካም ሳይሆን አይቀርም። አባባ ምራዋል እኮ ነው የምልሽ። ሊዲያ ምራዋል አንቺ ዝም ብልሽ አትለማምልሽ። ተይ ጉድሽ ሳይወጣ ሻንጣሽን ይዘሽ ብትወጪ ነው የሚሻለሽ። እረ ሰው ሁሉ ደፋር ነው። ጋይስ አንተ ይቅር እንዳይለኝ አልፈልግም እንዴ አንቺ። እንዴት ነው ይቅር የምትባዩ? እንዴ አንቺ፣ እነሱ እኮ መርዝ አብልተዋል። ለመግደላቸው ለራሱ እኮ በጣም እኮ እግዚአብሔር ፍራ ስላላቸው ነው የምር ድፍረትሽ። ከማስታረቅ አልፎ እንደናንቺ እንዳንቺ አይነቱንም የማጋደለም አለ እና እንዳይገሉ ይፈርታ ነው። አይ እሱ እንኳን አንቺ እንዳትገዩ ነው ምፈራ ርፍ ግልግል ምን አለሽ? እኔ እንደዚህ ነው የምገምተኝ። እና እንዴት እንዴት ገምትሽ ትፈልግ ያለሽ እንዴ ድርጊትሽ እኮ ከግድያ በላይ ነበረ፣ ስታደርጊው የነበረ እንዳንቺ እውነቱን እውነቱን ያን ያስታወሰ እያስታወሰ ያለውን ነገር ቢነግርሽ እኮ ጭንቅላትሽ ላይ የተከልሽውን ሆማን ሄር ነበረ በጣሰሽ የምትይው የምትጥይው ድፍረትሽ በእናትሽ እና ራስሽን እንደ ጥሩ እንደ እምታይው ሆ፣ እሱ ነብሰ ገዳይ አይደለም። ገዳይ ቢሆን ኑሮ አንቺ ነበር የሚገልሽ። አባዬ፣ ይሄ እግር ስር ተተንበርክኬ እኮ ይቅርታ ጠየኩ። እኔም እኮ ይቅር አልኩሽ። ውጭ ራሱን ጊዜ አትሻሚበት እዛ ትሁት የእሱን ልብስ እያጠፈች እያለ ቲና ትመጣለች። ማለት ነው ትላለች፣ ምነው አሽቃበትሽ? ምን አደረግኩ ደግሞ? ቤት ውስጥ የካሌብ ልብስ ብቻ ነው ያለው፣ እና ያንቺን እና የዳኔንም እንዳጠፍ ትፈልጊያለሽ? ምን አለበት? ችግር አለ? ኧረ ትንሽ ፈሪ፣ በናትሽ። ምን ምን ምነው፣ እፍረት የሚባል ነገር ጠፋብሽ? አረ በስመ አብ! አንቺ ነውርነት በዚህ ደረጃ ሲለቀቅ እንደዚህ ነው እንዴ ጋይስ? አረ የቴና ድፍረትማ በጣም እኮ ራሱን የላጨ ነው። በስመ ስላሴ! በመቀስ ነው ግን በምንድን ነው የላጨችው? አረ ንገሯት ነውሯን በእናታችሁ። የእሱን ልብስ እንዲህ እያጣጠፍሽ እሱን አገኘዋለሁ ብለሽ ነው አሁን? ከዚህ ውጪ አንቺ ለምን አትወጭም? እኔማ እኮ ከአንቺ የተሳለ እዚህ ክፍል የመግባት አቅም አለኝ። ለማጽዳት ነዋ ዋናው፣ እንዳንቺ ለመወስለት አዳ ያውልሽ ዋናው ለመወስለት እንዳልቻለ መሆኑ ነው ትላታለች፣ ማለት ነው። ስነ ስርዓትሽን ያሽ። ምን ነው የባልሽን ልብስ ሳጥፍ ተናደድሽ እንዴ? ትላታለች ትሁት። ልንገርሽ መቼም ካሌብን አታገኝውም። አላማዊ ስራ ነው ካሌብን ማሳደድ አይደለም። አሁን ውጭ ከዚህ ክላስ። እኮ ስራ ቤት ስለሆንች ነው እንጂ እንደኔ ስራ ቢኖርሽ እንዲ የሚረባውን የማይረባውን አታሳድጅም ነበር። ትልቅ ስራ እኮ ነው የምሰር። ቢያንስ እኔ እንደ አንቺ ስራ ፈታ አይደለሁም። አንቺ እኮ ሳይፈልጉሽ የተቀመጥሽ ሰው ነሽ። ትሁት አንቺን ብቻ ሳይሆን ያገኘሁሽ ቀን ሁላችሁንም መፈጠራችሁ ነው እንድትጠሉ ነው ማደርጋችሁ። አሁንም በቀሉ አልጠፋትም። ይህ ሙሉ ነው እዚሁ ነው የሚላት። አለፍ አሁንም ለመበቀል በጣም ዝግጁ ናት። የሆነ ነገር ለማድረግ በቃ በጣም ቆርጣ ተነስታለች። ልጅቶ አይምሬ ናት። ሎቹ ስብአታት ያገኘሁሽ ቀን ትህትና ያገኞች ላይ ግን አንቺ ብቻ አይደለም፣ ሁላችሁን መፈጠራችሁ እንድትጠሉ ነው ማደርጋችሁ። የደጋገምኩት ነው። እንዛ በኋላ እሷ ደግሞ ብድግ ያደረገችና ያሳካልሽ፣ በያውን ውጭ ከዚህ ክላስ ትልና ታስወጣታለች ማለት ነው። ዳኒ ሙንነ ነው። ምንም አልሆንኩም፣ ምንም አልሆንኩም ትለኛለህ። እንደዚህ የሆነ ነገር ምን ሆናል? ምንድን ነው? ምን ሆና ነው? የእነሱስ ግልጽ ነው። ያንተ እንደመሆን ምን ሆነ ነው? የሆነ ነገር አናዶኝ ነው እኮ የሆነ ነገሩ ምንድን ነው? እባክሽን ቴና ትንሽ ጊዜ ስጪኝ። የሆነውን ነገር ሳትነግሪኝ ሳትነግሪኝማ ምንም ጊዜ አልሰጥም። ውጭ አስጠላሽኝ። እንዴ ቴና እኮ ነኝ። አውቃለሁ ቴና ነሽ። በጣም ነው ያስጠላሽኝ። በጣም እንግዲህ ቴና ባዶ አንቀር ትብላለች። እንግዲህ ያ ማስጠልተሽኛል። እንግዲህ ተንጓድ ቀርታለች ማለት ነው። እንደንክርዳድ እንደዚህ ከመሆን ጌታዬ ይሰውረን። ሆነን ለመናገር ከይሶች በጣም በጣም እየተማርኩበት ነው። አላቅም ኔ አይምሮ እንዴት እንደሆነ አላቅም፣ ብቻ ግን በጣም እየተማርኩበት ነው። ይሄ ድራማ በጣም ብዙ ነገርን ያስተምራል፣ ላስተዋልበት ሰው ማለት ነው። አቶት ጋር ሄደና መልሰራ መጣ ስትለው ሁኔታ ሁለት አሸንፈልግ አሁን ሄዱታለኝ፣ ምንም ሁለት አልፈልግም፣ ሄዱታለኝ ይኸውልሽ ትወት፣ እባክሽ ላለፈው በጣም ይቅርታ። አሁን ሂድ ውጣልኝ። እሺ አሁን ይቅርብ እያለሁ ሂድ ውጣልኝ። አንድ ነገር ልነግርሽ ፈልጌ ነበር። ምንድነው እሱ? እስኪ እባክሽን፣ ካሌብ አንቺን እንዲመርጥ አድርጊልኝና ከኢዱ ላይ ዓይኑን ያሳልኝ። ይሄ ደግሞ የቅናት መንፈስ ነው የሚያጨረጨረው ጌታ። አሁን ከካሌብና ከኤደን ጋር ምን ምን የሚያገናኝ ነገር አለው? አረ በስመ አብ አሁን ከልብ የሚፈልገው ለራሱ ትሁትን ነው ቅናቱ። በስመ አብ በጣም በቃ ቅናት ያላሰባችሁ ሰው ጋር ነው የሚጨምራችሁ። እንደሱ ከማድረግ አንተን ወደ ኤደን መመለስ ይሻላል። ይሄ ልጁ ባሽ አላማረኝም። ለሚገባው ድምፅ ግን ይቅርታ አድርጎድኝ። ቤተሰቦች ልጁ ከጠገብ ሆነ እየለፈለፈ ስለሆነ ነው። እሱ ኤደንን እንኳን ቢወስድብ ወሰደብ ብሎ የማውራት ሞራል እኮ የለህም። ስ እየተረጋጊ፣ እጅሽን እየበተንሽ አታውሪ። ጉድ እኮ ደግሞ ፀጉሯን እያከገች የምታወራ ሬልሲ፣ ተረጋጊ፣ ግድ የለሽም። ግን ግድ የለሽም፣ ተረጋጊ። እና ለማንኛውም እንደዛ እያላት ነው። ቢወስድበትም ወሰደቢ ብሎ የማውራት መብት የለውም። እውነት ነው። አሁን ዳኒ ዳኒ ቢወስድባት ምንም። አሁን ኤደን ቢወስድበት ዳኒ ወሰደቢ ብሎ የማውራት መብት አለው? ረ የለውም። ቀ እንዳለ እንዴ! የራሱ ቤት እኮ ነው። እሱ ጥፋቴ እንድትነግሪኝ እኮ አይደለም። ከካሌብ ጋር እንደሆን እንደመረጥ ከይልሁን አዎ፣ ልክ ብለሻል። ጅል ነገር ነህ፣ ሂድጣ ትጃጃል። ጅል እውነትም ጅል፣ ሂድጣልኝ ትለዋለች። ከዛ እሱ ታውቆሻ፣ ግን በጣም ተሳዳቢ እየሆንሽ ነው ሲላት፣ አዋዋሌ ነዋ። ከእናንተ ጋር ውዬ ምን እንዳለማር ነው ጭንቀቴ። ግን እንዴት አይገባሽም? ውጣልኝ፣ አውጣ ምን እንዲሁ ሁን። ከበደልከው ሰው ጋር መልካም ነገር አገኛሉ ብለህ እንዲሁ ማሟረት እንኳን እሱ አይቀርና እንዴት ለምን የፈለገ የልጅ አባት አይሆንም። የልጅ አባት እንኳን ቢሆን መጥፎ ነገር ካደረገ አደረገ ነው። እየሄድክ ምን ይመስላል ዳኒ? ምን ነው ተክዘሃል? ትንሽ ጨንቆይ ነው አባዬ ሄደን ምንም ስልኩ አልሰራልኝም። ደግሞ ሰፈር ቀይራለች። እዚህ ጋር ነው ደግሞ ቀጠል እንደሚያረጉት አባት እና ልጅ ካሌብ። ና አባባ፣ እንዴት ቀጠል እንደሚያረጉት ከእዚህ አረለኛ ደውላለች፣ አረለኔም ደውላለች፣ ነው የሚያደርጉት እዚህ ጋር እንቲ አረ ለሁለታችሁም ትደውላለች። አዎ ትደውልልናለች እንናለች ለእኔ ሆነ አሁን ራሱ ስልኩ ነው የዘጋውት ይላል ካሌብ ደሞ አባቱ ጋር አድሟል ማለት ነው። አባቱ ጋር አድሞ እያወራ ነው እንግዲህ። ጉድበል ጎንደር አቃጠሉት ተናዶ ወጣ። ዳኒት አቃጥሎ ወጣ። አቤት አቤት መጫስ ትናለች

ውሸት ነው እንዴ? እኔ እኮ የምር መስሎኝ ነው ብሎ አባባ ይስቃል። ማለት ነው አባባ ግን ጥርስዎት የድድ አምላክ ነው የመለሰዎት። ይመችዎትን፣ ያባባ ወድዎታለሁ በእውነቱ። እኔ ከኳ አንደዋወልም። ለነገሩ ልካረግ ከምትፈሽቅ ይሻልል ሁን፣ ተናዷል ግን ብድሬን እየመለስኩ ነው። ይሄ ነው የኔ ልጅ ይላል ዳንኤል። እንዴት ነህ ሰላም ካሊብ። ኤደን ደወለችልህ? አልደወለችልኝም። ላንተ ትደውልልሃለች እንዴ? አይ ዛሬ እንኳን አልደወለችልኝም። ካሊብ፣ እኔ ኤዱ ሚስቴ እንድትሆን ፈልጋለሁ። መቼ ሳገብትህ እዚህ ቤት አታመጣተም አይደል? ቁም ነገር እኮ ነው የማወራ። እኔ መቼ ቀለድኩ? እኔ በሷ ቀልድ አላቅም። አይ አሪፍ ነው። ልጅቷ ግን የሚቀለድባት ልጅ አይደለችም። በቅርቡ ሚስቴ ትሆናለች። ጥሩ ነው፣ አግባት። ግን ያንተ እዚህ መጎለት ምንም አይሰራ። ሞተ ተፍ ተፍ ማለት አለብህ። ግን እኮ በደንብ እየመከሩት ነው፣ አልገባውም እንጂ እሱ ያመጣሁትንማ ድርሻዋ ልትበላ ተፍ ተፍ ብላ ነበር። ግን ድርሻዋ አምስት ሺህ ብር ብቻ ነው። ሚስትህን ግን በዚህ ልክ መበደል ተገቢ ነው ብለህ ታስባለህ? በደል እኔ በድያት? አንተ እንግዲህ እንዳየኸው ነው። ቢሳካላችሁ እኮ ቤቱን ወስዳችሁ እኛን ጎዳና ይለጥሉን ነበር። እኔ እዚህ ውስጥ የለውበት ምንም። ደግ ለመሆን አትፈልግ። እኔውን ላወራ የፈለኩት ምንም እንዳታወራኝ የልና ያስቆመዋል

እዚህ ቤት ስለ እኔና ስለ ቲና የሚወራው ነገር ምንድን ነው ማለት የምታውቀው ነገር አለ ምክንያቱም ሁኔታቸውን ስላየውት ይላታል ማለት ነው አላውቅም ትሏለች እሷ ደግሞ ማለት ነው ታውቂ ያለሽ አላውቅም አልኩህ እኮ ታውቂ ያለሽ ቢያውቁ ስልህ እንኳን ዝም አላልክም እሄዳለሁ ምናምን አላልክም ዝም ነው ያልከው ቢያውቁ ዝም ይሉናል አለ እንዳላወቁ እየሆኑ ነው እንደሚያውቁ አላውቅም ዳንኤል እነሱ ቢያውቁ ምንም የሚቀየር ነገር አየለም ይህን ግን ቢያውቁ ላንተ ምንም የሚጠቅምህ ነገር የለም አሁን ቀጥተኛ መልስ አጥተሽ ነው አስበሃዋል እሱ ሚስቱን እንደቀ ካሌም ሚስቱን እንደቀማህበት አውቆ ዳንኤል ስለ ኤደን ስትከራከር ዘምቶ ዘምቶ ዝም ሲል አስበኸዋል ትለዋለች ማለት ነው እናተሻ ማታ ሲዥኝ አንተ ደግሞ ሸምጣቃለህ እንዴ ኧረ ተው ይህን እንኳን ለማታለል እንዳትሞክር እኔ ያሳሰበ የሄዱ ነገር ነው። ሁሉም ነገር እየቀረብኝ ሁሉ ነገር ከኤዱ ጋር ከተስተካከለ ሁሉንም የቀረብኝ ትቼ ነው መወጣው። አንተ እስክ ተስተካከል ድረስ እዚህ እንዳለህ እነሱ ብዙ ነገር እንዳያስተካክሉብህ ወጋ ታደረገዋለች። ይኸውልሽ የምታውቂው ነገር ካለ እባክሽ ንገረኝ። የማውቀው ነገር ቢኖር እውነት ተደብቆ እንደማይቀር ነው። ለማንኛውም እውነት ተደብቆ አይቀርም። እውነት ነው። በጣም በጣም አስተማሪ ነው። ደስ የሚል ቪዲዮ ነው። ድራማ ነው። በእውነት በጣም እውነት ተደብቃት ገርም ይሄ የታወቀ ነው።